ይህ ናታን ስቃይ አሁን እንደገና ሀብሎ እየጀመረ ነው። ያፌት ናታንን እየተከታተለ እና መውጫ መግቢያውን በሚሄድበት እየተከታተለው ይገኛል። አሁን ደግሞ ትልቋን ጥላት ሉሊትን ቤት ውስጥ አፍርቶባታል። ጥፍርሽን የነቃቀለውና እኛ ሳንሆን ናታን ነው። ስለዚህ ጥላትሽ እሱ ነው፣ ጥላትሽን መጋፈጥ አለብሽ አላት ታሪኩ። እንዴት ሊሆን ይችላል በማለትም ሉሊት ተወዛገበች። ነገር ግን እያንዳንዱ መረጃ አጣርታ እንድትሰጣቸው ጠየቃት። ካልሆነ ግን አንገቷን ቆርጠው እንደሚጥሉላትም ነገሯት። ሉሊት ደነገጠች። የእኛ ናታን ይህን አያደርግም በማለትም መለሰችላቸው። ሌላውና እንግዲህ ይህ አሳዛኙ ነገር ሔዋን እዛ እሴቶች ቦታ እየተሰቃየች ትገኛለች። አንዲቷን ልጅ ያለምንም ጥፋት አስወገዷት። ወንድሟን አስወገዱባት። እሱም ለምንድን ነው ከዚህ አስወጣይ ብላ ለራሳቸው ሰዎች ሌላ ሰው መስሏት ስለተናገረች ማን ነው እራሳቸውን አውጡ አለዛ፣ ካልሆነ ሌላ ችግር ነው በማለትም ራሷን እንድታወጣና እንድታጋለጥ አደረገ። ታሪኩ ካጋለጠችለት በኋላ ከዚህ በኋላ ጥፋት የሚያጠፋ ሴት በራሱ ሳይሆን ቅጣቱ በቤተሰቡ ነው በማለት ወንድሟን ገደሉባት። በጣም ያሳዝናል። ይሄን ያየችው ሔዋን ብድግ ብላ እንቅ አርጋ ያዘችው ታሪኩን። ከዛም መጨረሻ ላይ ይህን እንኳ ማድረግ አልቻልኩም እዚህ መጥቼ ሴትነቴን ማርከስ ብቻ እንጂ ጥቅም ላይ አሏልኩም በማለት የፍቅረኛዋን የፖሊሱን እንግዲህ ቃልም የገባችለትንና እጇ ላይ ያሰረላትን ሰዓት አስታወሰች። ሌላኛው ነገር ኤፍራታ አርግዛለች። አሁን ጽዮን መታ ምንነሽ ነው እፉዬ እያለቻት እያለ ኤፍራታ አሁንም አቅለሸለሻት። ከዛም ሐኪም ቤት ይዛ ሄደች። የእርግዝና ምልክት ነው ሲሉ ሰምቻለው አለኝ። ጽዮን ይሄ ከሆነ የናታን ነው በማለት እየሮጠች ወደ ሐኪም ቤት ሄደች። ናታን አሁን ባለልጅ ሊሆን ነው። አሁን ግን ትልቁ ጦርነት ልጁ የኔ ነው በማለት ያፌት ጋር ከባድ ግዙፍ የሆነ ችግር ይፈጠራል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ ሐረግ ከባለፈው የቀጠለ ፓርት ይዘመተናል ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ ማለት ነው። እንግዲህ ኤፍራታና ጽዮን በስልክ በመደዋወልም ተገናኝተው ጽዮን ወደ ሀኪም ቤት ይሳትዳለች ኢፍራታ ጽዮንን እየጠበቀቻት እያለ ጽዮንም ገባች ባልሽ ቢጠይቀኝ እንኳ የሆነ መልስ አላጣለትም አለች ኢፍራታ ግን ጽዮንን አትምጪ ብትላትም መጣው ብላ ጆሯ ላይ ዘግታባት እቤት አገኘቻት ጽዮን እቤት ስትሄድ የቤተሰቦቿ ቤትና ብዙ ላይፍ ያሳለፈችበት ቤቷ ስለሆነ በጣም አዘነች ይሄ ቤት ምንም አልተቀየረም አለች። እናም ቆይ ጠብቂኝ፣ ምክንያቱም እንሻላ። እናም ምክንያቱም እኔ አንችም፣ እኔና ናታን እዚህ ቤት፣ አንችና ቢኒም እዚህ ቤት እንኖራለን አለቻት። አረ እባክሽ፣ አንችና ቢ ናታን አላለችም አለች። ከዛም ለምን አለቻት ከዛ እዩልሽ ፉዬ፣ ምንም ሁኑ ምኑም እኔ ደስ የሚለኝ አሁን ነጻነት ኑሮን እዚህ ቤት ተመልሰን አንቺና ወንድሜ አብራችሁ እኔና ቢኔ አብረን ብንኖር ነው የምመኘው። ከዛም ሲቀጥል ደግሞ በቃ አላ አደለ እኔ አንቺና ወንድሜ በአንድ ሁኑ እንጂ እኔ ተከራይችን ብሆን መኖር እችላለሁ አለቻት። ከዛም ጽዮንም ባል ለቀቀችው። ለምንድን ነው የምታለቅሸው? አለቻት ፍራታ። ከዛም አላቅም ጽ እዚህ ቤት ሁለ ነገር ነው ስትልም በእልማችን እየተጽናናን የህልም ምኞት እየተመኘን እንኑርና ጊዜውን እናሳልፈው እንጂ በፍጹም እኮ ዝም ብለን ከሆነ አይገፋም በዛ ላይ ደግሞ ለሁሉ ነገር አልቀሰሽ አዘቂውን ብላ ጽዮንን መከረቻት። በዛ አጋጣሚ ኤፍራታ አቅለሸለሻት። ሩጣ ሽንት ቤት ገብታ አስመለሳት። ኤፎ ኤፎ ምኖሽ እያለች ጽዮንም ተከተለቻት። ግን ደግሞ ትልቁ ችግር ኤፍራታ ነብሰ ጦርናት። ከዛም ጽዮን ኤፎይ፣ ምን ሆነሽ ነው? አለቻት። ሐኪም ቤት ሂጂ ስትልም ዛሬ ሶስት ቀኔ ነው እንደዚህ ያደርገኛል፣ ደግሞ ከባድ ሕመም አይደለም ሐኪም ቤት ለመሄድ በቃ አለች። እንዴ የሆነ የተመረዘ ምግብ በላሽ እንዴ? አለቻት። አረነል በላውም በዛ ላይ ምግቡ ራሱ ሽታው ራሱ ያስጠላኛል አለች። ምን ከያፌት ጋ አብራችሁ ማደር ጀምራችኋል እንዴ? አለቻት። እሱ ታሪኮ ብዙ ነው አለች እና እናማ ታሪኩ ብዙ ነው ስትልም፣ እንደዚህ እኮ የሚያደርገው ነፍሰ ጡር ነው ብል ሲሉ ሰምቻለሁ አለቻት። ምን አለች ፍራታ። አው እንደዚህ የሚያደርገው ነፍሰ ጡር ነው አለቻት። ከዛም እየዘለለች በደስታ ሀኪም ቤት መሄድ አለብን አለች። ምን ይሄ ልጅ ወንድሜ እንዳይሆን አለች ፍራ። ፂወን ናታንና ቢኒ ደግሞ አሁን ላይ ትልቅ ጠብ ላይ ይገኛሉ ወይ ተነጋግረው አልተግባቡም እና ጽዮን በሰዓቱ በተፈጠረው ነገር፣ ቢኒ ደግሞ በጣም አምሯል። ናታንን ራስ ወዳድና ለራሱ ጥረት የሚያደርግ እየተደበቀ የሚያገኛቸው ጓደኞች አፈራ መስሎት አይቶታል። ናታን ግን ይህን ሁሉ የሚያደርገው ያፌትን ለመጣል አስቦ ነበር። ግን አሁን ይበልጥ ትልቅ ወጥመድ ውስጥ ነው። የዳራ እናት ደግሞ ሌላ ልጅ አላት። እንግዲህ ሌላ ልጅ ቶሚ የሚባል ልጅ አላት። እናም እሱ ናታንን እየተከታተለ ና ከተከራየሽለት ሆቴል እንዳይወጣ ተብሎ ነበር፣ ግን ወጥቶ አምሽቶ ቆይቶ ነው የመጣው። ስለዚህ ያልተጠና ነገር አለ ማለት ነው። እናም ይህ ሰውዬ ምንም ደስ አላለኝም ስትልም ምንድን ነው እና ታዲያ የተጠራጠርከውን ነገር ፈልገ ድረስበታ ሲቀጥል ደግሞ ናታንን ያፌትን የምናሸንፈው በሱ በኩልና እንደ ሱ ደፍሮ የሚያገኝልን ሰው ስላላገኘን ነው አለችው የዳራ እናት። እናቴ ቢሆንም ግን ጥብቅ ክትትልና ስራውን ማጋለጥ ወይም ደግሞ ማግኘት አለብን ሲላትም፣ እሱን ለአንተ ትቸዋለሁ እማየ ደግሞ እንዳትለኝ አለችው። ሌላ የተደበቀ ልጅ አላት ዳራ ስትመጣ ፈገግ ብሎ ሲያዋራት አለቃይ ብለህ አዋራኝ እንጂ ከዛሬ ጀምረህ እናቴ እንድትል እንዳሰማ ስትለውም እንዲህ አቶችኝም እንዴ እናቴ አላት። ከዛም አለቃ በል ስንተኝ ነው ምንግርህ አለችው። ወንድም እህቴን ማግኘት ያለብኝን ነገር ማግኘት አለብኝ እያለ ጠየቃት። እሷም በቃ አንተ ካልሸኘውህ ምንም ነገር ሰላም አሰጠኝም አለች። ይሁንም እንግዲህ እዛ እየተሰቃየች ትገኛለች። ብዙ ሴቶች አሁን ላይ በህይወታቸው ሳይሆን በቤተሰቦቻቸው ህይወት ላይ እንድፈረድባቸው ና እርምጃ እንድወሰድባቸው ተደርጎባቸዋል። በጣም ያሳዝናል። ሲቀጥል ሉሊት አሁን ነይ በተባለችው መሰረት ሄደች። ታሪኩን አጌታ አለቃ ዛሬም አንተና የላከ ታሪኩ በቃ በድምፅ እኮ ስሰማው ቅርብ የሆነ ያክል ይሰማኛል። ጥሩ ነው አለችው። አሁን አትቀባጥሬ እዚህ አንችን ለማገኘት ነው የመጣሁት። አለቃ እንዳለሽ የናታንን ሁኔታ እንድታጣሪ አላት። ለምን ናታን ነው ጥላትሽ፣ እኛ ሳንሆን ጥፍርሽ እንድነቃቀል ያደረገሽ ናታን ነው። ምክንያቱም አንቺ ያመጣሽውን ድርጅት ገንዘብ የወሰደው እሱ ስለሆነ በዛ ላይ ደግሞ ትልቁ ባለ ሀብት እሱ ነው አላት። የእኛ ናታን የአፈሬ ናታን እንደዚያ አያደርግም አለችው። ከዛም የናቆት ያዋርዳል፣ አለች ይገፋል በማለትም ተረት ተረተች። እሱ ሊሆን አይችልም። እሱ ነው እኛ የናቅ ነው አይሽ፣ የአፈሬ ናታን ሳይሆን ናኢፍ አላት። ግራ ተጋባች። ሌላ ናታን መሆን አለበት። እሺ በቃ እሱን እኮ ተከታትሎ ማግኘት አይቻልም። በዛ ላይ ደግሞ እቤት አደለም ያደረው አላየውትም፣ የለም አለችው እቤት አሉ አለም ስትለው፣ ምን አታሎኛል፣ ወይኔ ታሪኩ በማለትም እየተናደደ ሄደ። ሎሊትም እንግዲህ እየተናደደች ተመለሰች። በቃ አለቀልኝ፣ ባለ ቢዝነሱ ናታን ከሆነ አለቀልኝ በቃ እያለችም በዛ ላይ ደግሞ እሱስ እንደሆነ ቢገለኝስ አንንጃ እያለች ተመልሳ ሄደች። እሱማ አይደለም ሌላ ሰው ነው ይህን ያደረገው የሆነ እኔን የሚያቅሰው ነው እያለችም ሄደች። ኤፍራታና ጽዮን ሐኪም ቤት እንዲሄዱ ያፌት ወደ ቤት ተመልሶ መጣ። ቤት ተመልሶ ሲመጣ ግን አላገኛቸውም። ኤፍራታን ኤፎዬ፣ የእኔ ንግሥት ኤፎዬ እያለ መጣራት ጀመረ። ኤፍራታ የለችም። ከዛም በስተ መጨረሻ ወየት ሄደች ነው? እኔ አሞሻል ብዬ እየሮጥኩ መጥቼ አንቺ የለሽም አለና ቀጠለና ስልኳን ሲሞክረው ስልኳን ማይሰራም። አሃ ስልክሽም ማይሰራም። እናታን ጋር ሄደች ነው ማለት ነው። ይህማ እኔን እያጠቃሽ ነው በማለት ታሪኩ ጋር ደወለ። ታሪኩም ስልኩን አነሳለትና እሺ አለቃ አለው። ስለ ናታን ምን አዲስ ነገር አለ ሲለውም ስለ ናታን ምንም አዲስ ነገር የለም እንደተከታተልነው አቋል መሰለኝ በጭራሽ የለም አለው። እንዴት አያውቅም? ቀላል ያውቃል እንዴ። አሁን ስለ ናታን ብቻ ሳይሆን ስለ ኢፍራታን በደንብ እየተከታተላችሁ እንድታሳውቁኝ ይፈልጋለሁ። ምናልባች ኤፍራታ ቀጥታ ናታን ያለበት ልትመራን ትችላለች። ምክንያቱም እኔ ወዳና ዝም ብላ የኖረችው ናታንም ዝም ያለው ለምንድን ነው? ምክንያቱም እንዳነጋገሩ ከሆነ በጩቤ የሚወጋኝ እሱ አይደለም። ስለዚህ የሆነ ምክንያት አላለው። እሽሉ ልትመጣች ላስተናግዳትና እደውልልሃለሁ አለ ታሪኩም። በደንብ ናታን እንድትከታተል ንገራት። ካልሆነ ግን ልክ ጥፍሯን እንደነቃቀልኩት አንገቷን ቆርጬ እንደምጥለው ንገራት አለ ቢኒ። እንግዲህ በጣም አምሯል። ናታን ጋር በንግግር ለመፍታት ጓደኝነቱን ትቶ አምሮበታል። ያንተንም ሆነ የቤተሰብህን ስም እኔ ጋር እንዳታመጣ እዚህም እንድትመጣ አልፈልግም አለ። ገኒ ሸምግላ ቢኒና ናታን አውርተው ችግራቸውን እንዲፈቱ ወደ ውጭ ወጥተው እንዳዋሩ ምላከቻቸው እና ናታን አሁን ምን እየሆነ ነው? ማን ነው ከጎኑ የሚሆነው? ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።